በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ፍቅሩ፣ ምሕረቱ፣ በጎነቱ፣ ቸርነቱ በህይወት ያቆመን ያቆማችሁ ዘላለማዊ ፍቅሩ ይረዳን ይረዳችሁ። ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዳ የከፈለለት ሂዳን ህዝብ ያደረገን ያደረጋችሁ ሀብተ ወልድ ስመ ክርስትናን የሰጠን የሰጣችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከመንፈስ ቅዱስ ጋር በአንድነት በሶስትነቱ ለዘላለም ተወዶ ተመስግኖ ይኖር። የእግዚአብሔር ልጆች እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ በእግዚአብሔር ተስፋ አድርግ ዳዊት የዘመረው በመዝሙር 27፡14 ላይ የተጻፈ ቃል ነው። እግዚአብሔር ዛሬ ልባችንን በዚህ ቃል መደገፍ በዚህ ቃል ሕይወታችንን ማገዝ ፈልጓልና። ው እኛ ሁላችን ተስፋ እንፈልጋለን። በህይወታችን ውስጥ ከሚያስፈልጉን ሶስቱ አዕማድ መካከል አንዱ ተስፋ ነው። እግዚአብሔር ቃል እንደሚነግረን እምነት፣ ተስፋ ፍቅር፣ እነዚህ በህይወት ውስጥ በአንድ ሰው ህይወት ውስጥ ጸንተው ይኖራሉ፣ ግን ከሁሉ ፍቅር ይበልጣል። አንደኛ ቆሮንቶስ 13 13 ላይ እንደተጻፈ የሰው ልጅ ከሚያስፈልገው ከሚያስፈልጉት መሰረታዊ አይማዶች የህይወት አይማዶች አንዱ ተስፋ ነው እና ሁለት አማራጭ አለን። ተስፋ ለማድረግ አጠገባችን ከኛ የተሻለ አቅም አለው ብለን የምናስበውን ወይም ደግሞ ወደ ላይ ወደ ሰማይ ከሰማይ አምላካችን በሱ ኃይልና በሱ ጉልበት በሱ ትድግና በሱ ከሃሊነት መተማመን የተሻለው አማራጭ ደግሞ ሁለተኛው አሁን ዳዊትም እንደነገረን እግዚአብሔርን ተስፋ አድርግ። ምክንያቱም ተስፋ ያስፈልገናል። ተስፋ ሲደክመን ብርታት ይሰጠናል። ተስፋ ዙሪያችን ሲጨልም ያበራልናል። ገደል ሁሉ ሲመስለን ደልዳላውን፣ መሻገሪያውን፣ ድልዩን ያሳየናል። ተራራውን ሜዳ አርጎ በዘሩባቤል ፊት እንደሆነ ተስፋ ከእምነት ጋር ሆኖ ተራራን ሜዳ አድርጎ ያሳየናል። መራመድ እንድንችል ወደ ቤት እንድንቀጥ እንዳንቆም፣ ውስጣችን ብርታታችን፣ እሳታችን፣ መመራታችን እንዳይጠፋ ያግዘናል። ተስፋ በተለይ ደግሞ አደራ የማይበላውን እግዚአብሔርን ተስፋ ማድረግ፣ ተስፋ አድርገውት ሜዳ ላይ ልጆቹን ያልጣለውን የታመነውን ጌታ ተስፋ ማድረግ ከሁሉ የተሻለ ነገር ነው። ከሁሉ የተሻለውን ይህን ተስፋ ተስፋ ስናደርግ እንፈተናለን። ለዚህ ነው ዳዊት በርታ ልብ ይጽና የሚለን። እግዚአብሔርን ተስፋ ማድረግ በዓይን ስለማይታይ በእጅ ስለማይዳሰስ በእምነታችን በእምነት ዓይኖቻችን ብቻ ስለሆነ በእምነት ልባችን እዝናችን ስለሆነ ምንሰማውና የምናደርገው እግዚአብሔርን ተስፋ ማድረግ ይፈተናል። የት አለ? እስከ መቼ ያሰኝናል። እና ፈተናው የልባችን የውስጣችን ማዕበል እንዲናወጥ እስክንሆን ድረስ በእግዚአብሔር ላይ በተስፋ ስንሆን ልንፈተን እንችላለን። ግን ልባችን እንዲጸና ይመክረናል። እግዚአብሔርን ተስፋ በማድረግ ከልጅነቱ ጀምሮ እስከ ሽምግልናው ይኖረው ዳዊት እግዚአብሔር ልጆች ተስፋ ያደረግንባቸውን አይተናቸዋል። እግዚአብሔር የተሻሉ ናቸው ብለን በአፋችን ባንናገርም በልባችን ያመንናቸው ሰዎችን፣ ሁኔታዎችን፣ ጊዜያቶችን አይተናል። ግን እነዛ ጊዜያቶች አጠገባችን ባሰብናቸው ልክ ሆነው አላገኘናቸው። ራሳችንን ብቸኞች ሆነን የሚረዳው የሌለ ምስኪን ሆነን አግኝተነዋል። ተስፋ ያደረግናቸውም ሰዎች እንደ ፈርዖን አገልጋይ ዮሴፍን እንደረሳው ረስተውን ይሆናል። ግን ደግሞ እንኳን ረሱን፣ ዳዊት አባታችን ምን ይላል? አይኖቼን ወደ ተራራ አነሳው ረዴቴ ኬት ይመጣል አለ። ተራራ ተስፋ ረግኩ፣ ከእኔ ይበልጣል ያልኩትን ከፍ ያለውን ተስፋ ረግኩ፣ የሰራዊቴን ብዛት ቆጠርኩ፣ ተስፋ ረግኩ፣ ሌላም ሌላም። ግን ረዳቴ መሆኑ አልቻሉም። ሌላ ረዳት አስፈለገኝ። ረዳቴ ከየት ነው የሚመጣው ብሎ ይጠይቅና መንፈስ ቅዱስ ይመልስለታል፣ ረድኤቴ ሰማይና በዘን ከሠራ እግዚአብሔር ዘንድ ነው። እግዚአብሔርን ተስፋ ወደ ማድረግ ተመልሷል። ስለዚህ በዙሪያችን ተስፋ የምናደርጋቸው ተስፋ አልሆን ስላሉን ተስፋ መቁረጥ፣ ወይም ደግሞ የተሻለውን ተስፋ ማድረግ ሁለት አማራጭ ፊት ለፊታችን አለ። ዛሬ እግዚአብሔር ሊናገረን የሚፈልገው እግዚአብሔርን ተስፋ እንድናደርግ ነው። ልባቸው የደከምባቸው ውስጣችሁ ይዛለባቸው ተስፋ አድርጎት እግዚአብሔርን፣ እህቴ ተስፋ አድርግ ሆን ለማንም ነግር ሆን የውስጥሽን የልብሽን ይዘሽ የተቀመጥሽ ውህቴ፣ እግዚአብሔርን ተስፋ አድርጊ። ተስፋ የማይቆረጥበት አምላክ ከጣራሽ በላይ አለ፣ በሰማያት አለ፣ በቀኝሽም አለ። ወንድሜ ተስፋ የምታደርግበት አታህ ብቻህን ተቀምጠህ በልብህ በጓዳ የምታልቅስ እግዚአብሔርን ተስፋ አድርግ። አጠገብህ አለ፣ ከጣርህ በላይ አለ። የሚያይለ የልብህን የሚያያለ ማንም የማይረዳው ድካምህንና ምስኪንነትን ብቸኝነትን የሚረዳ እግዚአብሔር ሰማይ ላይ አለ። እግዚአብሔርን ተስፋ አድርግ። በርታ። አያችሁ፣ ጽናት ይፈልጋል። ሊቆይ ይችላል፣ ሊዘገይ ይችላል ዓመታት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። ግን እግዚአብሔርን ተስፋ በማድረግ በርቱ። ልባችን እግዚአብሔርን ተስፋ ከማድረግ እንዳይነሳ። እግዚአብሔር በመድረ በዳም አምላክ ነው። በቃዴስ በርኔም በጣኔውስ በረሃም አምላክ ነው። ንዳድ በሞላበት፣ ጥም በሞላበት፣ ከባ በሞላበት፣ ጦርነት ቀስት በሞላበት ሜዳም አምላክ ነው። እግዚአብሔር አምላክ ነው። እግዚአብሔር ልጆች የታመነ አምላክ ነው። ከጥንት ዘመን ጀምሮ የታመኑበትን ተስፋ ያደረጉትን ያላሳፈረ እውነተኛ አምላክ ነው። ደግና ቸር አምላክ ነው። ምሕረቱ ብዙ የሆነ አምላክ ነው። በጠዋት በማደራ ስትነሱ የእግዚአብሔርን በጎነት ስሙ፣ ስትተኙም በጎነቱን ስሙ። በሕይወት የሚያቆመን እሱ ነው። እግዚአብሔር በጎነት በሕይወት ያኖረናል። እግዚአብሔር እንደ ሰው ስላልሆነ በሕይወት እንኖራለን። እግዚአብሔር ተስፋ ስለሆነ በሕይወት እንኖራለን። ስለዚህ በርቱ፣ አታመንቱ። ልባችን የሚናጥብን ሰዎች ታዲያ የታለ ታዲያ የታለ የምንል ሰዎች፣ እንደሱ አይደለም። እግዚአብሔርን ተስፋ አድርጉ፣ ውጤቱን በአይኖቻችሁ ታዩታላችሁ። እግዚአብሔርን ተስፋ ያደረገው ልቡ በሱ የተማመነውን ሰው ምን አይነት በረከት ነው የሚቀበለው? ምን አይነት መከናወን ይከናወናል? በኢሳያስ ትንቢት ምዕራፍ 35 ቁጥር አንድ ላይ እንዲላል ምድረ በዳውም ደረቁ ምድር ደስ ይላቸዋል። በረሃውም ሐሴት ያደርጋል እንደ ጽጌረዳም ያብባል። ህይወታችን ውስጥ ያለች ምድረ በዳ በረሃ ታላቅ በረሃ ሌላ ሰው ቤት ያለ የማይመስል በረሃ፣ እዛ በረሃ ውስጥ አቋርጣችሁ የምትሄዱ፣ ወይ ስሙ ቤተሰቦች ስሙ፣ መናገር እስኪያቅተን ድረስ የብቸኝነት ማዕበል የሚመታን፣ ወይ ስሙ፣ ማንም የሚረዳን የምንለው ንስማ፣ እግዚአብሔር ቃል እንዲህ ይላል። ምድረ በዳው ደረቁ ምድር ደስ ይለዋል። ደስ የምትሰኙበት የጉብኝት ቀን አለ። የሳሙኤል እናት ሐና ብዙ ዓመት ጸልያለች፣ ብዙ ዓመት ተስፋ አድርጋለች። እግዚአብሔር ማለዳ ማለዳ ግን በጣውንቷ በፍናና ስድብ ልባ ይቆስል ነበር፣ ያመነታ ነበር። እግዚአብሔር ከኔ ልቅ ለፈናና አደላ ብትል ነበር ደግሞ እንደገና ልቧን በዚያ የታበረታ ነበር፣ ትጸና ነበር። ፈተናው ስድቡ ቢያንገዳግዳትም በእግዚአብሔር ፊት መቆምን ግን አልወሰደባት። አንደኛ ሳሙኤል መጽሐፍን አንብቡ፣ እስከ ሁለተኛው ምዕራፍ የእግዚአብሔርን ታዳጊነት ቅን ፈራጅነት፣ ጻድቅ ፈራጅነት የምታዩበት መጽሐፍ ነው። ይቺ ምስኪን ሴት በፊቱ ቆማ ነፍሷን አፍስሳ ተስፋ አድርጋ ፊቷ በርቶ ቤቷ ስትሄድ በአመቱ ለሕዝብ ታዳጊ የሚሆን ወንድ ልጅ ወለደች። እግዚአብሔር ሰማኝ ስትል ሳሙኤል አለችው። ተስፋ የሚያደርጉበት ሰዎች፣ ምድረ በዳው እንደገና ደስ ይለዋል፣ በረሃውም ሐሤት ያደርጋል፣ እንደ ጽጌ ረዳ የሚያብባል። ከበረሃ ጽጌ ረዳ ይወጣል ከምድረ በዳ። መቼም ኢትዮጵያ ውስጥ ያለ ሰዎች በረሃ ላይ ገባን ይችላል፣ ጅጅጋ ካልኖርን ጋምቤላ ካልኖርን፣ በረሃ ከባድ ነው። አሸዋ ብቻ የተቃጠለ መሬት። እግዚአብሔርን ተስፋ ማድረግ በዛም ውስጥ ይቻላል። እዛ ውስጥ እንደ ጭጌረዳ ማበብ አለ። እንደ ዘንባባ መለምለም አለ፣ ምንም በሌለበት፣ ምስክር በሌለበት፣ ድጋፍ በሌለበት፣ አጋዥ በሌለበት እግዚአብሔር ያሳድጋል። እግዚአብሔር ግን ያሳድግ ነበር ግን ይላል ጳውሎስ። እግዚአብሔር ያሳድጋል። የሚያሳድገው ለም እርሻ ላይ ብቻ መሰላችሁ? እሱ ሰው ነው እንደሚሰራ ድንጋይ ላይ ያበቅላል። ድንጋይ የውሃ ምንጭ ይሆናል። ይህን ነው ኢሳያስ የሚነግር እጅግ ያብባል፣ በደስታና በዝማሪ ሐሴት ያደርጋል። ምስጋና መዝሙር የሚመነጨው ከበረሃ ነው። እግዚአብሔር ልጆች ከችግር ሜዳ ነው፣ ከጥልቅ ሐዘን ነው፣ እግዚአብሔርን በብርቱ ከመፈለግ ነው። ምስክር እንዲሆን መጽሐፈ ሳሙኤል በራፍ ሁለትና አንብቡ። ዋነኛው ሳሙኤል የተጨነቀች ሴት ወንድ ልጅ ከወለደች በኋላ መዝሙር ይዛ መጣችኮ ነው የሚለው የማይሆን ነገር ሲሆን፣ ዘመረች። ልቤ በእግዚአብሔር ጸና፣ ቀንዴ በአምላኬ ከፍ ከፍ አለች። ሐዘኗን መከራዋን፣ መገፋቷን፣ ምድረበዳዋን፣ በረሃዋን ሲያለመልምላት አይታ መዝሙር ዘመረች። በረሃው ለመዝሙር ይታጠቃል፣ በዝማራ ሐሴት ያደርጋል የሚለን ኢሳያስ ስለዚህ ነው። ችግር እርግማን አይደለም። የሚጥልልን በረከት ይጥልልናል። ግራ መጋባት፣ መንገድ ማጣት፣ ብቸኝነት ማን ይረዳኛል ብሎ እግዚአብሔርን ብቻ ተስፋ አድርጎ መኖር መንገድ ያሳየናል፣ የምስጋና ምንጭ ይሆንልናል። መዝሙሮቻችን ከምድረ በዳ የፈለቁ ናቸው። የዳዊትን መዝሙር ብታዩ፣ የሐናን መዝሙር ብታዩ የእናታችንን የሚቤታችን ድንግል ማርያምን መዝሙር ብታዩ የዚህን ዘመን ደራሲያን መዝሙር ብታዩ መከራና ምድረ በዳ የተፋቸው የወለዳቸው መዝሙሮች ናቸው። እግዚአብሔር ሲጎበኝ የጉብኝቱ ኃይል ያዘምራል። የምትዘምሩበት ቀን እልል የምትሉበት ቀን የምታሸበሽቡበት ቀን ይመጣልና እናንተ ቤተሰቦቼ እናንተ እግዚአብሔር ልጆች በርቱ፣ ልባችሁ ይጽና ባችሁ እግዚአብሔር የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርም ክብር፣ የአምላካችንንም ግርማ ይህ ያሉ ተራሮች ላይ ያለውን ከፍ ያለውን ግርማ ሊባኖስ ላይ ያለውን ቀርሜሎስ ላይ ያለውን ያንን ጽጌረዳ ያንን የተራራ ጽጌረዳ፣ እሱን ያስመስላል። ሁላችሁ ተስፋ የምታደርጉት የእግዚአብሔርን ግርማውን ክብሩን ታያላችሁ። ተስፋ ያደረገችሁ ደረሰላት ይባላል። ተስፋ ያደረገው አዳነው ይባላል። ማዳኑ ፍጹም ነው፣ ወደር የለውም። መድረሱ፣ መታደጉ፣ ጎበኝቱ ወደር የለውም። እግዚአብሔር ቸር ነው። ተስፋ የምታደርጉት በርቱ፣ በርቱ ልባችሁ እንዳይደግም አዎ አዎ፣ ለዚህ ዓለም እናንተ ሞኞች ናችሁ። ለዚህ ዓለም ተስፋ ስናደርገው ሞኞች ነን። ሞኛ ዳሪዎች ነን። ለራሳችን የማናቅ ነን። ጅላ ጅሎች ነው የምንባሉ። እንዲህ ነው የሚለን ይህ ዓለም። በርቶ ግን እናንተ ታሸንፋላችሁ። እግዚአብሔርን ተስፋ የሚያደርግ አያፍርም ይላል እግዚአብሔር ቃል። አያፍርም በፍጹም። አምላካቸውን ተስፋ የሚያደርጉ አያፍሩም። ኢዮብ 11፡18 ተስፋ ስላለ ተዘለ ትቀመጣለህ፣ ሳትፈራ ቤትህ ክፍት ሆኖ በሰላም ታድራለህ ማለት ነው። ተዘለ ትቀመጣለህ። ተጠንቅቀህ አይደለም፣ ተጠብቀህ አይደለም፣ ሰማይ ይጠብቀሃል። እግዚአብሔርን ተስፋ ማድረግ በዚህ ልክ ዋስትና እንዳለው ማወቅ ያስፈልጋል። አንተ የመታኒት አምላክ ነህ፣ በእውነትህ ምራኝ አስተምረኝ፣ ቀኑን ሁሉ አንተን ተስፋ አድርጌያለሁ። ተስፋ ያደረገው እግዚአብሔር መድኃኒት ነው። በእውነት የሚመራ ነው፣ የሚያስተምር ነው። በየቀኑ ተስፋ የሚደረግ ነው። የሆነ ቀን አይቆረጥበትም ተስፋ እግዚአብሔር ሰው አይደለም። ስጋ ለባሽ እንደኛ ደካማ የሁላችሁ ቀን አይቶ የሚከዳ አይደለም። እግዚአብሔር ተስፋ ያደረጉት ሁሉ እነሱ ክብርን ወርሰዋል። ልባችሁ በእግዚአብሔር ተስፋ ይበርታ። እግዚአብሔር ልጆች ሰማነውን በልባችን ሰሌዳ በውስጣችን በጅማታችን በመንፈሳችን ዓለም ውስጥ ያኖርልን ማንረሳው ትምህርት ያርግልን። ሲደክማችሁ እግዚአብሔርን ቃል የሰማችሁ በርቱ። ተስፋ የምታደርጉት አምላክ የተረሰላችሁ ኮሜንት አድርጉ። እግዚአብሔር እንዴት እንደረዳችሁ ጻፉልን። እንደረታለን እያችሁ እንጠነክራለን። እግዚአብሔር ከእናንተ ጋር ይሁን። መንፈስ ቅዱስ ህይወታችሁን የባህር ግነታችንም ቤታችን በረከት የመላት ጥበቃ አብሮ ሊሆን ትምህርቱ ላይ ኮሜንት አርጋችሁ እንዳልኩት ኮሜንቱን የምትነግሩን ነገር ካለ ጻፉልን። ቃሎት ያሰማለንም በሉ። በጎነቱን መናገር የምትወዱም ጻፉ፣ እንማርበታለን። ላይክ ደግሞ አርጉት፣ ሰዎች እንዲሰሙት ፊት ለፊት እንዲቀመጥ ያግዘዋል። እግዚአብሔር እናንተን ዘራችሁን ይባርክ። ቄስ አሸናፊ ገብር ማርያም ነኝ። ሰላም።